ከወራቤ ከተማ አስተዳደር ገቢዎች ጽፈት ቤት የተላለፈ የስልጠና ጥሪ። የወራቤ ከተማ አስተዳደር ገቢዎች ጽህፈት ቤት ከማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ በመተባበር ለወራቤ ከተማ ውስጥ ለሚገኙ የደረጃ ሀሌታ ሐ ግብር ከፋዮች አዲስ በተሻሻለው የፌዴራል የገቢ ግብር አዋጅ ቁጥር 1395 ህዝባር 2017 ላይ የግንዛቤ ማስጨበጫ ስልጠና ለመስጠት ዝግጅቱን አጠናቀዋል። ስልጠናው ነገ ሐሙስ ማለትም ህዳር 4 ቀን 2018 ከጠዋቱ ሁለት ሰዓት ተኩል ጀምሮ በስልጤ ዞን ባህል አዳራሽ ይጀምራል። በመሆኑም በወራቤ ከተማ የምትገኙ የደረጃ ሀሌት ሀ ግብር ከፋዮች፣ አዲስ ለደረጃ ሀሌት ሀ የተመዘገባችሁ ግብር ከፋዮች እንዲሁም ከቀድሞ የደረጃ ላይ የግብር ከፋይነት ወደ ደረጃ ሀሌት ሀ የተሸጋገራችሁ ግብር ከፋዮቻችን በሙሉ አስቀድመን ጥሪ ባደረግንላችሁ መሰረት በጊዜ ለስልጠና ወደ ተዘጋጀው ስፍራ የስልጤ ዞን ባህል አዳራሽ በመገኘት ስልጠናውን እንድትካፈሉ እንዲካፈሉ በጥብቅ እያሳሰብን፣ በስልጠናው የማይገኙ አካላት ላይ ተቋሙ ህጋዊ እርምጃ የሚወስድ መሆኑን ከወዲሁ ያሳስባል። የወራቤ ከተማ አስተዳደር ገቢዎች ጽሕፈት ቤት